በቀደም ማን ነው ስልክ ቴክስት አደረገልኝ፣ እባክህ እዚህ ሁለት ፓስተሮች እየተጨቃጨቁ ነው፣ እኛም እየሰማን ግራ ገባን። ምንድን ነው? አይ አብ ወደፊት ይታያል አይታይም የሚል እየተጨቃጨቁ ነው። እንዴ፣ ዳልጉድ ማለት አብ እኮ ከታየ 2000 አመት ነው። የማይታየው አምላክ መታየት ማን ነው? ወልድ ነው። ያኔ እኮ ተጠይቆ ኢየሱስ መልሷል። ጌታ ሆይ አብን አሳየንና ይበቃናል። ዛትኝ 3 አመት ስልጠና ወስደናል ቴዎሎጂ ካንተ ጋር ሶስት ዓመት ስትወጣ ስትገባ ብዙ ኮርሶች አግኝተናል። አጋንንት እንዴት እንደሚወጡም ገብቶናል። አሁን ያልገባህን ይሄ አባቴ አባቴ የምትለው አለ አለ ሁሉንም ያደረካቸውን እየሞከርን ነው። ግን ይሄ እማየውን ነው ምነግራችሁ ምሰማውን ነው የምትለው እሱ አባት፣ አብን አንዴ አሳየንና ስልጠናው ይበቃናል ማለት ነው። አብን አሳየንና ይበቃናል። አብን አሳየን የሚል አይደለም ጥያቄው፣ ጌታው አብን አሳየንና ይበቃናል ምክንያቱም ወርድ ስራ ጀምረናል። ከዚህ በኋላ ምን ቢቀር ቢቀር እሱ ኮርስ ነው። ኢየሱስ ምን አለ? ፊልጶስ አብን አሳየኝ ትላለህ? አዎ፣ እስከ ዛሬ ከእናንተ ጋር ስኖር እስከ ዛሬ ስኖር አላየኸኝም። የማይታየው አብ የሚታየው በማን ነው? በአጭሩም መሰል ኢየሱስን ካየህ አፍን ሞልተህ ምን ትላለህ? ማለት እኔ እኮ አብን አይቼዋለሁ። አበድስማ፣ በደንብ ነው ያየሁት በደንብ አይኔ እንዲህ ሁሉ ነካክቾ ዳስሽ አብና ይቻለሁ ጌታ አለ። ይሄው ኢየሱስ። ከዛ ኢየሱስ ደግሞ ራቅ ብሎ ምን ብሎ ይጸልያል? አባት ሆይ ጻድቅ አባት ይላል። እግዚአብሔር እንደዚህ ግራም ያጋባ ግን ደስ የሚል ሃይማኖት ስለሰጠህና መሰግነሃለሁ፣ አሜን። እኔ ቀጥሎ የተናገረው ቃል ከባድ ነው። እስቲ ያውጣው። ሶስት አካላት ስንት አምላክን ያለን እንደ አምላክ የሶስቱ አካላት መታየት ማን ነው? ኢየሱስ ነው። ኢየሱስ ምንድነው? እርሱ የማይታይ አምላክ ምሳሌ፣ ኦር መታየት፣ ኦር መገለጥ ነው። እሱን ያየ የማይታየውን አምላክ አይቷል። አንተን አይቻለው። ቀጥሎ ደግሞ አባትን አይባልም። እኔንስ ብታውቁኝ አባቴን ደግሞ ባወቃችሁ ነበራልና። ይሄ ቁጥር ነው የሚገርመኝ። እኔንስ ብታውቁኝ አባቴን ደግሞ ባወቃችሁ ነበር። ሶስት ዓመት ሙሉ እኔ ማን እንደሆንኩ ብታውቁ አባቴን ታውቁ ነበር። እሺ ከአሁንም ጀምራችሁ እንግዲህ ምን ይደረጋል? እሺ፣ እስከ ዛሬ አላያችሁትማ፣ እስከ ዛሬ ምንም አላያችሁትማ። ብና እኔን ብታውቁ እኮ ማንን ባወቃችሁ ነበር? አባቴን ታውቁት ነው። እኔን ካወቅህ በኋላ አባትን አሳየኝ አይባል። እኔ የማይታይ አምላክ መገለጥ ነኝ። እኔ ሌላ ስራ፣ እሱ ሌላ ስራ። ምን ሰራ አይደለን እዚህ በአካል የምሰራው ሁሉ ሰማይ በዛ የሚሰራውን ነው። ከአሁንም ጀምራችሁ እንግዲህ ምን ላድርግ እንደማለት ነው። እንግዲህ ምን ላ ሶስት ዓመት ሙሉ አብረን ኖረን አላውቅም ካልክ፣ እንግዲህ ምን ይደረጋል። ካሁንም ጀምራችሁ ታውቁታላችሁ፣ አይታችሁትማል። ምን ብላችኋል? በቃ ሽዩን ላይ ይው ካሁን ጀምራችሁ ይኸው አያችሁት። በቃ አብን አይታችሁታል። አብ ከታየ ስንት ዓመቱ ነው? በማን በኩል በልጁ በኩል ልጁን ያየ ማንን አየ? አብን አየ። ለምን? እሱ የእግዚአብሔር የክብሩ ነጸብራቅ የባህሪው ምሳሌ ነው። በስላሴ ያለ ክርክር ማንንም አይረታም። ምክንያቱም ኬት እንደምንነሳም፣ ግራ የገባንን ደግሞ የኢቨንጀሊካል የኢትዮጵያ ዘሆል የሆል ይሄ ችግር አለ። ትምህርት ብዙ አንወድምና አንዴ ዘጠኝ ሲያረጉብን አንዴ ስድስት ሲያረጉት አንዴ ሶስት ሲያረጉት አንዴ አንድ ነው። ይህ ትምህርተ ስላሴ ወይም አስተምሮ ቅዱስ ስላሴ የምንለው ነገር ከሁለት ውጥረቶች መሀል ይወጣል። የአይሁድ ዓለም አንዱ በአንድ በኩል ውጥር ያለ ሞኖቴስት ነው። ሞኖቴስት ማለት አምላክ አንድ ብቻ ነው፣ በቁጥር አንድ ብቻ ነው፣ ደባል የለውም ምናምን የሚል ነው። ይህ አይሁዱ ዓለም ነው። የብሉይ ኪዳን ጥቅሶች ምና ይረዳዋል። በሁለተኛው ሰዓት ደግሞ ክርስትና ልክ እንደምታውቁት አይሁድ ወይም ኢየሩሳሌም ቢጀምር ከዛ ይሁዳ አርጎ ከዛ ሰማሪያ ብሎ ወደ ዓለም ዳርቻ ነው አለ እንደተጻፈው። ወደ አዲስ ዓለም ሲገባ ከአይሁድ ዓለም ወጥቶ ወደ ግሪክ ዓለም፣ ወደ ሮማናውያን ሲገባ፣ ወደ አሕዛብ ዓለም ሲገባ፣ አሕዛብ ደግሞ በንትን ቃሉ ደስ ባይልም በአማልክት የተባረኩ ናቸው ማት አሏቸው። እዛ ደግሞ ፖሊቴይስት ናቸው ወይም ብዝሃ አምላክ ናቸው። እንደ ዋን ኦፍ አስ ዋን ኦፍ ጋድስ ወይም ከአማልክቶች አንዱ ብለውት እንዳይከቱት ክርስቲያኖች ይፈራሉ። ውጥረቱን አያችሁ አይደለ? አንደኛው ውጥር ብሎ አንድ ነው አንድ ነው ሌላ ምንም የለውም የሚል ሲሆን፣ አንደኛው ደግሞ ብዙ ነው ከብዙ አንዱ ይሆናል እሱም ይላል ማለት። ይህንን ቤተ ክርስቲያን እንዴት ነው አኮሞዴት አርጋ በአይሁድም ዓለም እንደገናም ደግሞ በአሕዛብም ዓለም መሰብከው ትሪኒቲ የተነሳበት መንገድ ይሄ ነው። የአብርሃሙ ሥላሴ ትላለች። የእኛ እንግዲህ ያው የጀርባችን ቸርች አይደለ እዚህ ውስጥ ከዛ ያልመጣለ እንደው እግዚአብሔር ኦርቶዶክስን ይባርካት አይባርካት ይባርካት በሉ እስቲ እንዴ። ብዙ ውጥንቅጥ ነገር ውስጥ ቢኖርም እነዚህ እነዚህን ትምህርቶች ግን ይዛልናለች። አማኑኤል ካንት ሚባል ፋላስፋም ነው ግን ደግሞ የካቶሊክም ሰው ነው። ጎበዝ ነው። ሌላ ብዙ የሰራቸው ነገሮች አሉ። በ1724 እስከ 1804 የኖረ ሰው ነው። እሱ ሰውዬ በግልጽ ነው በቃ የሚናገረው ትሪኒቲ የሚባል ነገር አፕሊኬብል አይደለም። የእምነት አንቀጽ ከሆነ ይበቃናል አንተውም፣ ግን ደግሞ አናስተምረውም ይላል። ኮንቪዝ ወይም ኮንፊዝ ነው አ የተባለው አንዱ ምንድን ነው ምሳሌ የለውም። እንቁላል ብትሎ አይሆንም። እስክሪብቶ አይሆንም። ፀሐይ፣ ሙቀት ምናምን አይሆንም። ውሃ ሲተን ምን፣ በረዶ ሲሆን ምናምን አይሆንም። እነዚህ ሁሉም አይሆኑ ምሳሌዎች ናቸው። ምሳሌ የለውም ይሄ ጉዳይ። ለዚህ ዝም ብለን ነው የምንቀበለው ማለት ነው። የነ አማኑኤል ካንትን ሀሳብ ግን ሌሎች በሌላ መንገድ ወይም ለውጠውት እናያለን። እነዛ ሶስት ሲሆን አንድ ሲሆን ሶስት ብለው እዛ እምነት አንቀጽ ላይ ነው መቀመጥ ያለበት። ሌላ ምንም ከኛ ጋር ላይገናኝ ይችላል የሚል ሀሳብ አላቸው። ሌሎችም የዘመናዊነት ዘመን የስንመልክ ሰዎችም በዚህ ይስማማሉ። ምንም ሶፈስቲኬትድ የሆነ ነገር ቸርች ውስጥ መናገር የለብንም። ለዚህ ያው እንግዲህ እኛም ሽማግሌዎችም ፓስተሮችም እንደዛ ስለምንል ነው። ውስብስብ ያለ ነገር ሰው ቀላል ነገር ከነገርኩ ይበቃል ግን ብለነው ብለነው ይኸው ይኸው፣ የደረሰበት ደርሷል። ሰው ማወቅ ያለበትን እግዚአብሔር የገለጠውን ነገር መማር መቻል አለበት። ስቴጅ ባይ ስቴጅ ወይም በእርግጥ በደረጃ በደረጃ መማር መቻል አለብን። ይህም ፍሬድሪክ ሽላማይከር የሚባለውም ሰው ይህ ውስብስብ ነገር ለአማኝ መናገር የለብን እዛው እምነት አንቀጽ ላይ ይቀመጥ በቃ ብለው ያለ ሰው ነው የመጀመሪያው። እንትን ያው ሲሰቱም እውነቱም ብዙ ጊዜ የሚወጣው ከካቶሊክ ቤተክርስቲያን ነው። ካራነር ምን ይላል ይሄ ካቶሊክ ስነ መለኮት አስተማሪ የመሰረቱትን አባቶችን ወደኋላ ማይጀመር ሰውዬው ማለት ነው፣ ወደ ኋላ ማይጀመር እነዚህ የቃጶዶሽያን አባቶች የሚባሉት። ለምን ነበረ ትምህርት ትሪኒቲ እንደዚህ ያረጉት ቤተ ክርስቲያን የእግዚአብሔርን ልጅ እኩል እግዚአብሔር አርጋው፣ ይህን ስል ሐዋርያቱ ማለት ነው፣ እግዚአብሔር አርጋ ትናገር ነው። ስለሆነም ነው ኒቅያ ጉባኤ ላይ 325 ላይ ኢየሱስ ክርስቶስ ፍጹም አምላክ ነው የሚለው ከአብ እኩል ነው የሚለው ነገርን ቤተ ክርስቲያን እኮ ለክርስቶስ እንደ ታይትል አልሰጠችውም የነበረውን ነገር አጸደቀች። አሁን ያለመሳቀቅ ሁሉም ቦታ የምናስተምረው ነው ብላ አጸደቀች። ቃሉን የፈጠረልን ቅድም ብያቸዋለሁ ተርቱሊያን የሚባል ሰው ነው። እሱ ሰውዬ ወደ ሁለት መቶ ኤዲ ላይ ነው ከክርስቶስ ሞት በኋላ 200 ዓመተ ምህረት ላይ የዛ ጊዜ ትራዩን ጋድ ወይም ትራዩን ስሉስ አሃዱ በግዕዝ ሥላሴ የሚለውን ነገር ፈጠረልን። ተርቱሊያን በዚህ በጣም እናመሰግናለን። መጀመሪያ በእምነት አንቀጽ ያሰፈረልን ሰው ኢራስ፣ ኢራኔስ፣ ኢራኔስ የሚባላል። እንግዲህ እነዚህ ስሞች ልመዷቸው፣ የነፍስ አባቶቻችሁ ናቸው። ግሪጎሪዮፍ ኒዛናዙስ የሚባል ስሙ ራሱ ከባድ ነው፣ ነዝናዛ እንዳትሉት እንጂ ግሪጎሪዮፍ ኒዛናዙስ የሚባለው ሰውዬ የመንፈስ ቅዱስን አምላክነት ዶክትሪን ሰራ መጀመሪያ አምላክነቱ ማለት ነው፣ የኢየሱስ ክርስቶስ አምላክነት በኋላ እንደገና ማጠቃላይ እናገረዋለን። በ325 ኒቅያ ጉባኤ ላይ ጸደቀ። ቀጥሎ ያለው ጉባኤ ቁስጥንጥንያ ነው። እዛ ላይ ደግሞ መንፈስ ቅዱስ መጣ። ከዛ በኋላ ኤፌሶን ላይ ትሪኒቲ የሚባለው ትምህርት እንዳለ በሙሉ ተሰርቶ መጣ ማለት ነው።